አሰላሙ አሌይኩም ወረህመቱላይ በረካቱ ልጅ አህመድ ዩቲዩብ ቻናል ተከታይ ሰላም ናችሁ? አልሐምዱሊላህ እኛ ደህና ነን። ዛሬ ደግሞ በሌላ ቪዲዮ ብቅ ብያለሁ ማለት ነው። ምን በሚለው መሰላችሁ? እንዲህ ሀሳብ ነው፣ ስራ አክባሪ እንሆን በሚለው ነው ማለት ነው። ያው እኔ ከማንም እበልጣለሁ ብዬ ሳይሆን እንደ ምክር እንመካከር ብዬ ነው። እንደገና ደግሞ ያላችሁን ሀሳብ አስተያየት ኮሜንት ላይ ልታስቀምጡ ይፈልጌ ነው። ስራ አክባሪ እንሁን፣ ስራ አንናቅ፣ የስራ ትንሽ ትልቅ የለውም በሚለው ነው ማለት ነው። ዛሬ ያው እንግዲህ ሰው ሲፈጠር እንግዲህ አንዱን ሀብታም አንዱን ደግሞ ዝቅተኛ ኗሪ አድርጎ ነው ማለት ነው የሚፈጥረው ግን ሁሉም ሁሉም ያስፈልጋል አንዱ ለአንዱ ያስፈልጋል ሀብታምም ያለ ዲሃ አይሆንለትም ዲሃም ያለ ሀብታም እንደዚሁ ማለት ነው እና ሰው ከሰው ጋር ተደጋግፎ ነው የሚኖረው ማለት ነው እና ሰው ምንም ገንዘብ አለኝ ብሎ ሰው አያስፈልገኝም ማለት አይችልም በፍጹም ጉዲፍ እንኳን አሁን ምሳሌ አንድ ሰው ጉዲፍ እንኳን አይን ውስጥ ቢገባ ሰው ያስፈልገዋል። ስለዚህ የሀብታም ሰው ወይ ጉዲፍ አይን ውስጥ ቢገባበት ግዴታ አንድን ሰው ሂዶ አውጣዲ ማለቱ አይቀርም ማለት ነው እና ሰው ያስፈልገዋል። ሰው ያለ ሰው አይሆንም። ሀብታም ስለሆነ ብሩ አይወጣለትም፣ ብሩ ሂዶ ያን ጉዲፍ አይወጣለትም ማለት ነው እና ሰው ለሰው አስፈላጊ ነው። ሰውን ሰው አይናቅ የሚል መልእክት አስቀምጣለሁ። ሌላው ስራ ትንሽ ትልቅ የለው የቀን ስራ ጀምሮ ማለት ነው ከሊስትሮ ጀምሮ እስከ ትልቅ ደረጃ የሚባለው ማለት ነው። ሊስትሮ አሁን ሊስትሮ ስንጠረው ትንሽ ብለን ነው አልምናስበው፣ ግን ምርጥ የገቢ ማስገኛ ስራ ነው ማለት ነው። እንዲሁም ደግሞ ሌሎች የሙያ ስራዎች አሉ። አሁን ምሳሌ መንግስት ስራ ውስጥ ነው ተቀጥሬ የምሰራው፣ ግን የመንግስት ስራ እንግዲህ የምን ያህል እንትን እንዲያ ላይ ይታወቃል። ኑሮው ምኑም በጣም ከባድ ነው ለመንግስት ሰራተኛ። ግን በተጨማሪ ስራ እሰራለሁ። ስራ አልንቅም። እሰራለሁ፣ ያገኘሁትን ማለት ነው የሙያ ስራ የሙያ ስራ በትርፍ ሰዓት እየወጣው ሰራለሁ። ዲሽ ሰራለሁ፣ የቤት ለቤት ስራዎችን ሌሎችንም ሰራለሁ ማለት ነው። እንደ ዲሽ መብራትን፣ ኢንስታሌሽን፣ ምጣድ፣ ስቶፕ ምናምን በቃ ስበቡ ግን ዲሽ ነው። በዲሽ ስበብ ነው ስሄድ ግን ይሄን ትሰራለህ ወይ ይህን ትሰራለህ ወይ ይሉኛል። አዎ እሰራለሁ፣ ወይም ለሆን ያላቅ ማለል ማለት ነው። ማላውቀውን ነገር ደግሞ እንዳላበላሽ እማራለሁ፣ ከሰው ጠይቃለሁ ማለት ነው። እና ዲሽ በዛው እሰራለሁ፣ ምጣድም ተበላሽቶ ከሆነ እሰራለሁ፣ ስቶም ተበላሽቶ ከሆነ እሰራለሁ፣ አምፖል ምናምን ቤት እንስታለሽ ችግር ኑሮበት ከነበረ እሰራለሁ። እና አንዳንዴ ሰው ሊያዳክማችሁ ይሞክራል። እንዲህ ይላል እና አንዳንዴ ማቴሪያሎችን እንደዚህ ዘወትር ይዘን ስንሄድ ምንድን ነው እናንተ አንተ ደግሞ ይሄን ይዘህ በቃ በቃ አመረርክ ማለት ነው ይላሉ እና ላሳያችሁ፣ ያ አንዲቱችናት መስሪያ ልክች እየሳዩኝ ማለት ነው። በቃ አንታ መረርክ ማለት ነው። እች በቃ መሸማ ትለይም ይላሉ እና እንዴት እኔ እግር መንገዴን አላሪለህ ቢሮ ወደሆኑ ስገባ እየሄደ ያለሁኝ ስራ ስደወልልኝ እንደዚሁ ሄጄ በአፋጣኝ ሰርቼ እመለሳለሁ ማለት ነው። እና የስራ ትንሽ ትልቅ የለውም መስራት አለብን። መጫት ቦታ እሻይ ቦታ እግራችን ዘርግተን ቁጭ ብለን ብንውል ትርጉም አለው ብዬ ስለማላስብ ማለት ነው። ከሰው ከመካጀል በቅ የመጣልን ስራ ብንሰራ የተሻለ ነው ማለት ነው እና ታሳያችሁ ይችም እንደዚሁ አብራኛ ትለይ እና ሰው በጣም ይቀለድባችኋል። እኔ ግን ለሰው አይ ዶንት ኬር ምንም አይመስለኝም። እነዚህ ወንድ ያው ጓደኛ ማለት እንደ ጓደኞች ናቸው አብረው የሚሄዱ ማቴሪያሎች ናቸው እና ሶስቴ ወለይ ቀጥታ ነው የምሄደው ማለት ነው ኦሬዲ እጠብቃለሁ። እንደዛ ነው እና ስራ አክባሪ ነው። ትንሽ ትልቅ ስራ ብለን አንምረጥ ማለት ነው። መቼም ሻይ ቤትና አልባሌ ቦታ ውዬ ሱስ ከሚይዘኝ እንዲሁም ያለኝን ከማጠፋ ቢያንስ ሰርቼ እንኳን ባጠፋ የተሻለ ነው ማለት ነው። መቼም ወቅቱ እንኳን አይደለም እንዲሁ ተቀምጣችሁ ሰርታችሁም የማይሆን ነገር ስለሆነ ማለት ነው። እያጭበረበርኩ ይሄን የዝላኩን ቸግሮኝ ነው ነው ታምሜ ነው እያልኩኝ ገንዘብ ማስላክ ስለማልመርጥ በጉልበት መጠቀም መርጥ ሰው ነኝ ማለት ነው። በግሌ እና ሌሎቻችሁም ለቃ ስራ አትምረጡ፣ ስሩ። ምን ስራ የት አለና ስራ ጀምሮ ሲባል ስራ የት አለና ምን ጀምር፣ ሁሉም ተጀምሯል፣ አያዋጣም ከማለት ገብቶ ማየት ነው ማለት ነው። የሙያ ስራዎች አሉ ሌላ ምን ምንም ነገር የማይጠይቁ ግብር የማይጠይቁ ግብርም ከፈራችሁ ማለት ነው። አብዛኛው ሰው የኛ ሕዝብ ይሰራል፣ ግን ግብር የመክፈል ልምድ ስለሌለው እንደዚህ ግብር ይሄን ያህል ጠየቁኝ ምናምን ስበብ አለ ማለት ነው። ስለዚህ አይዞን በደንብ አድርገን መሰራት አለብን ማለት ነው። በተጨማሪም እንደዚሁ ስራ ማሰራት የምትፈልጉ ካላችሁ በገለጽኩላችሁ ስራዎች መስራት እንችላለን። እና ስራ ትልቅ ትንሽ አይባልም። እኔ በራሴ በጣም ስራ ወድያለሁ ማለት ነው። እንዲያውም አንዳንዴ ሲያዳክሟችሁ ሁለት መቶ ብር ደሞ ተለቅሞ ስራ ጣራ ጣራ ሄደህ ምናምን ይሉኛል ጓደኞቼ ማለት ነው። እና ጣራ ለጣራም ለሂድ የት እንደሄድ የሚገኝ ገንዘቡ ስለሆነ የሚፈለገው እኔ ምንም አይመስለኝም። ያሉኝ ቢሉኝ ማለት ነው የምደከም ሰው ስላልሆንኩኝ ያሉትን ይበሉ ማለት ነው። ግን እንደ ትዝብት ሁሉን ነገር ወስጄ ዝም ነው ማለት ነው። ያን ሰው እታዘበዋለሁ። እንደዛ ሲለኝ ስቄ ነው የማልፈው። ማንም ሰው የፈለገውም ቢለኝ አልሸማቀቅም፣ አልሸማቀቅም ሰው ስላልሆንኩ ማለት ነው። እና እህት ወንድሞቼ ስራ አትናቁ፣ ስሩ። እንደዚ የሰማችሁ ካላችሁ ወደ ስራ እንዲገቡ እህት ወንድሞች ምናምን ካሉ ምከሯቸው። እኔ ከሰው በልጭ ያለሁ ብዬ ሳይሆን ያለኝን ሀሳብ ላካፍል ብዬ ነው። ይህንን ስራ ብለህ ምናምን ምናምን ሚልም አይጠፋም። ዞሮ ለእኔ ስራዬ ነው። ስራ አትናቁ፣ ስሩ ለማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።